ሰላም ቤተሰብ እንዴት ናችሁ ሰላማችሁ ብዝት ይበል የኔ ሰላም በስቶልኛል ድርሳነ ኃይሉ እባላለሁ ዛሬም እንደተለመደው በሌላ ዝግጅት ተመልሼ እመጥቻለሁ ዛሬ የምንነጋገረው ስለ ታዳጊዎች ስለ ህጻናቶች ነው ይህ ምንድነው እንዴት ነው ህጻናቶችን አታክ የምናደርገው የምንጎዳው የምናበሽቀው በምን አይነት መንገድ ነው ቡሊ የምናደርጋቸው እና ምንድን ነው እንዴት ነው ማስቀረት የሚቻለው ያው እንግዲህ እሱን እሱ ነው የምንነጋገረው እና ህፃናቶችን በአራት መንገዶች መጉዳት እንችላለን። አንደኛው ኦራል ነው። ኦራል ማለት በአንደበታችን የሚወጡ ለእኛ ግን ጥሩ የሚመስሉን ነገሮች እነሱን ግን የሚጎዳ እያደጉ ሲሄዱ የሚጎዳቸው ነገሮች ነው። በንዴትም ይሁን በደስታም ይሁን በድንጋጤ የምናወጣቸው ነገሮች፣ ኢሞሽናል ሆነን የምናወጣቸው ነገሮች ማለት ነው። ወይ ደግሞ በማብሸቅ ልጆቹን ከአንደበታችን በማብሸቅ የምናወጣቸው ነገሮች ሁለተኛው ደግሞ ፊዚክሊ ነው። ፊዚክሊ ማለት በሰውነታቸው ወይም ደግሞ በሰውነታቸው ላይ የምናደርጋቸው እርምጃዎች፣ በተናደድን ቁጥር ወይም ደግሞ ደስ ባለን ቁጥር በሰውነታቸው ላይ የምናደርጋቸው እርምጃዎች ሰውነታቸውን ፐርማነንትሊ ሊጎዳቸው ይችላል። ኤን ታፕ ኦፍ ዳት በዛ ላይ ደግሞ ወፍራም ቀጭን አጭር ባላቸው ተፈጥሯዊ ሉኮች የምናደርጋቸው ነገሮች ልጆቹን ሊያበሽቃቸው ይችላል። በሶስተኛ ደረጃ ሳይበር ነው። ሳይበር ማለት በሬዲዮ፣ በቲቪ፣ በኢንተርኔት፣ በመገናኛ ነገሮች በድረ ገጾች ላይ በሚደረጉ ነገሮች ላይ ልጆችን ልናበሽቃቸው እንችላለን በሶሻል ሚዲያ ጭምር ማለት ነው። አራተኛውና የመጨረሻው ይሄ ሁሉ የምናደርገው በአንደበታችን የሚወጣው በሰውነታቸው ላይ የምናደርገው ነገር ከጎረቤት፣ ከሚያዩት፣ ካሉበት፣ ካደጉበት፣ ከኢንተርኔት የሚያዩት ነገር ኤቭሪቲንግ፣ ከሶሻል ሚዲያ ላይ የሚመለከቱት ነገር በሙሉ ጭንቅላታቸውን ሜንታሊ ፐርማን፣ ሜንታሊ ሊጎዳቸው ይችላል ማለት ነው። ሰው ልጆችን የምንጎዳባቸውን አራት መንገዶች ነው የምንነጋገርበት። እኔ የገረመኝን ናግ ያደረገኝን እና ያሳቀኝን ደግሞም ያሳዘነኝን ቪዲዮዎች ነው ይዤላቸው የመጣሁት። አንድ ከዳንኪ ቲዩብ ከእሸቱ ወይም ደግሞ ከድንቅ ልጆች ሌላ ደግሞ ከኢቢኤስ እና ከልጆች ምን ይላሉ ነው ይዤላቸው የመጣሁት። ታዲያ ይሄ ቪዲዮ እንድንማማርበት ተብሎ የተሰራ ስለሆነ ከታች ኮመንት ሲያስቀምጡልን በአስተዋይነትና በጨዋነት እንዲሆን በአክብሮት ጠይቃለሁ። ነው የመጀመሪያው ቪዲዮ የማሳያችው አራቱንም በአንደበትም፣ በፊዚካልም፣ በመገናኛ በኢንተርኔትም እና ሜንታሊም የሚጎዳ ቪዲዮ ከኢቢኤስ ነው ይዤላቸው የመጣሁት። አብረን እንከታተለው። ዮሐንስ፣ ዮሐንስ ጆ፣ ዮሐንስ ጆ ስንት አመት ነው? ሰባት ሰባት። የኔ ልጅ ነው የምትመስሉ ዮሐንስ። በእውነት አምናን ይሄን ቁጭ ሰየምን ነው ውበቱ ቦርጆ፣ ምን ትያሙች ዮሐንስ? ይሄ በቃ እንደተመለከታችሁት ልጁን ልክ ልጅቷ እንደዛ ስትለው በእርግጥ ያውሷ ደስ ብሏት የኔ ቆንጆ ምናምን አይነት ብላ ነው እንደዚህ ነው እንግዲህ፣ ለእኛ ደስ የሚለን ለእነሱ ግን የሚጎዳቸው ብዬ ያልኳችሁ ለምሳሌ አሁን አንዳንድ ሰዎች አሉ። እኔ ለልጄ ብዬ ነው ስንት መከራ አግኝቼ ስንት ፍዳይን በልቼ ያደግኩት፣ በልጄ የተነሳ ይሄን አጥቻለሁ፣ በልጄ የተነሳ ይሄንን ሆኛለሁ የሚለው ነገር እራሱ ማይንታሊ ልጆቹን ይጎድ ልጆችን ይጎዳል። እና እንደዚህ አይነት ነገሮች አይዶን ዶንት ኖ ዋይ። አሁን ለልጁ እንደዛ በሌላ መንገድ ልትገልጩ ትችያለሽ። ይክን ቢ ኤ ፉትቦል ፕሌየር ምናምን ብለሽ ልታሳምሪለት ትችላለሽ። አይዶን ኖ ዋይ ሪ ይ። ለዛውም የማታውቂው ራንደም ሰው አንቺ፣ ሌላ ሰው ሆስት ማድረግ፣ ሌላ ጥያቄ መጠየቅ፣ ሌላ ነገር መጫወት ምናምን ትቺ ነበረ። አይዶን ኖ ለምን እንደዛ እንዳልሽው፣ ግን ብዙም ኤክስፕላኔሽን መደረግ ያለበት ነገር አይደለም። ይሄ ነገር አሁን ሜንታሊ፣ ፊዚክሊ፣ ሳይበር እና ኦራል ነው ልጅ የሚጎዳው ማለት ነው እና ልጆችን ስንናገር የምንናገራቸውን ነገሮች በተለይ እንደዚህ ይዛችሁ ስትመጡ፣ በሚቀጥለው ደግሞ ሳምንት መታ ቦርጭ እንዴት ነው የሚጠፋው ብላችሁ ደግሞ ጠይቃችኋል። ገብታችሁ ይው ቪዲዮውን ግን አምጭልን ካላችሁኝ ደግሞ አመጣላችኋለሁ። የሁለተኛው ቪዲዮ የሁለተኛው ቪዲዮ እኔን የገረመኝ በጣም ያሳቀኝ የእሸቱ ነው። የእሸቱን አላየውትም ነበር ያው ሰሞኑን እንግዲህ ስለ እሸቱ ምናምን ሲወራ ምን አጥፍቶ ነው፣ ምን አድርጎ ነው ብዬ ነበረ የእሸቱን ያየሁት። ወቸው ጉድ ላይ መጥቶ ኢንተርቪ ሲሰጥ እሱ ራሱ ነው ጠቆም ያደረገኝ ስለ እሱ እንዳይ። የእሸቱ ላይ ገብቼ ደግሞ የተወሰነ ቪዲዮዎች አይቼ ነበር። እዚህም መቶ ነብቶ ነበር። ባይዘዌ ግን እኔ እሸቱ አሁን ብዙ አያስቀኝም። ለህፃናቶች ሊያስቅ ይችላል፣ ግን ለአዋቂዎች ብዙ የሚያስቅ አይመስለኝም። ክበበው ገዳዎች እኔ ባይዘዌ ሌላ የሚያስቀኝ ካሜዲ፣ ሌላ አሁን ዜና እያነበበ የሚመጣ ልጅ አለ፣ ቀጭን ልጅ፣ እሱ ያስቀኛል። በተረፈ ግን እሸቱ ለአደልት ያስቃል ብዬ ብዙ አይከይፈኝም። እንደዚህ እንደዚህ ማጎንበስ፣ ስቴጅ ላይ መንከባለል፣ መሮጥ፣ እንደዚህ መዘርጋት፣ አፉን መክፈት ምናምን ነገር ስለሆነ ጭራሽ ሳየው ለማሳቅ ሳይሆን ያበሳጨኛል፣ ያናድደኛል እና እሸቱን አያስቀኝም። እሸቱ ምንድን ነው የሚያስቀኝ ልጆቹን እያነበበ ሲጠይቃቸው ማለት ነው። በጣም ያስቀኛል። የማይጠየቅ ጥያቄ እየጠየቃቸው እያነበበ ነው የሚያስቅ። እያነበበ ነው የሚጠይቃቸው። እያነበበ የሚጠይቃቸው ጥያቄዎች ዊርድ ናቸው። ሀብታማን ነው ድሀማ ነው እንደዛ አይነት ነገር ነው የሚጠይቃቸው እና እሱ እሱ ነገሩ ያስቀኛል። ሰው እዚህ መጥቶ ነበር፣ ግን የመጣው አሁን ልክ ጾም እንደነገ ሊገባ ሲል ነው የመጣው። ሰው ብዙ ሰው አልገባለትም። እና ሌላ ጊዜ ስትመጡ የምትመጡበትን ቀን አውቃችሁ በስነ ስርዓት አስተካክላችሁ ነው፣ ዝም ብላችሁ አትምጡ። እና የሁለተኛው ቪዲዮ ያገኘሁት ከእሸቱ ላይ ነው። ምን አድርጓል ብዬ ነበር ያየሁት። ምንድን ነው ያጠፋው ብዬ ነበር ያየሁት። ለምንድን ነው የኦርቶዶክስ ሰዎችስ የኦርቶዶክስ ክርስቲያን ሃይማኖት ሰዎችስ ለምን ተቆጡ? ለምን ጮሁበት? ብዬ እሱን እሱንም ለማየት በህፃናቶችም ይቆጡኛል አለ ስላሉ እሱን እሱንም ለማየት ነበረ ቪዲዮውን ያየሁት። እና ሳይ ያየሁት ቪዲዮን አሳያቸዋለሁ። የኦርቶዶክስ ሰዎችም ለምን እንደተቆጡ እኔ በገባኝ መሰረት በስተመጨረሻው ሀሳቤን አስቀምጣለሁ። ግን እሱን ሳይ የእሱን የህፃናቶቹ ቪዲዮ ሳይ ያገኘሁት ቪዲዮ በጣም የገረመኝ ብዙ ነው ያየሁት፣ ግን በጣም የገረመኝ እና ያስደነገጠኝ ይሄ የሚቀጥለው ቪዲዮ ነው። እቺ ትራስ ልቀይር፣ ለምን መሰለሽ? ራቁትሽ እንዳትሆኝ፣ ውስጥ ልብስሽ እንዳይታይ። ሴት ነሽ ወንድ ነሽ? ሴት ነሽ? በምን አወቅሽ?

ምን የሆነ ነገር ምን የሆነ ነገር የሆነ ነገር ምን ሆነ? ሃው እንዴት። አሁን ፆታችንን የምንለየው በማየት በመሆን ማለት በቃ ሴት ነን እኛ በመሆን ነው የምንለየው። የሚያይን ሰው ደግሞ በማየትና በመንካት ምናምን ነው የሚለየን። ህፃናት ልጅ እንዴት ህፃን ልጅ እንዴት እንደዚህ ተብሎ ይጠየቃል? የሶስትና የአራት ዓመት ልጅ አምጥታችሁ ማለት ነው። በምን አይነት መልኩ እንድታሳይክ ፈልገህ እንደጠየቅካት፣ አሀፍ ነው አይዲያ። እንደዚህ አይነት ጥያቄ እየጠየቅ ህፃናት ልጆች፣ የማይጠየቅ ነገር ነው የጠየቁኝ አሉኝ ሰዎች ነው ምናምን ብለህ ስላልክ ነው እኔ ሄድ ያየሁት። ግን ብዙ አለ፣ ሌላውንም አመጣዋለሁ ሰው ህፃናት ልጆችን አሁንም የምትጠይቀው ነገር ለይተወቅና በማየት በመዳሰስ በመቅመስ ምናምን የሚታወቁ ነገሮች አሉ። አይተክ አንቺ ብለ ከጠየካት በኋላ አይተክ አንቺ ብለ ከጠየካት በኋላ ሴትነሽ ወንድነሽ ወንድነሽ ወንድነ ብለ ማለት በራሱን የቻለ ቡሊ ማድረግ ማብሸቅ ሲሆን ማለት ነው። ከዛ በኋላ ደግሞ እንዴት አርጌ ልመን በምን ልመን ካላየሁት በምን ልመን ብለን ልጅቷን ማፋጠጥ ደግሞ ልክ ነው ብያልአምንም እኔ አስደንግጦኛል አስቆኛል አስገርሞኛል የሚያጨበጭቡት ሰዎች ደግሞ ገርሞኛል በዚህ ጉዳይ ላይ ማለት ነው በጣም ሌላው በጣም የገረመኝና የደነቀኝ የአሳቀኝ ነገር ምንድን ነው ባሰብኩት ቁጥር የምመሰቀው ምንድን ነው ልጅቷ አፃ ልጅ ነች ሴት ነች ወይስ ወንድ ነሽ ብሎ ሲጠይቃትም ሴት ነኝ ብለዋለች ከዛ በኋላ በምን አወቅሽ ሲላት በሆነ ነገር አለችው በምን በሆነ ነገር አላት ከዛ በኋላ እንግዲህ ያው ትንሽ ተሳቀቀች ተሽኮረመመች እንግዲህ ስትነግርግ ካላወቅ አይተ ካላወቅ እቺ ልጅ ህጻን ልጅ ነች ምንም ነገር አታቅም ኦኬ አያቅም እንዲ ምናምን ብላ ሶስትና አራት አመት የሆነው ልጅ በጣም ህጻናቶች ናቸውና አያቅም ምናምን ብላ የማይደረግ ነገር ብታደርግ ልት መክራት ነው ወይስ ተነስተክ ሄደ ከአንተ ቼክ ማድረግ በፈለግከው መንገድ ቼክ ልታደርግ ፈልገ ነው? አይ ዶንት ኖ አይደረግም ብለህ ልትመክራት መክራት ነው። እንደዚህ አይነት ነገር አልገባኝም። አሁን ይሄኛው ምን አይነት መልእክት ለልጆች ለማስተላለፍም ይሁን ለአዋቂዎችም ለአዋቂዎች ለማስተላለፍ ይሁን አይሆን፣ አይ ሀቭ ኖ አይዲያ። እንደዚህ አይነት አስቀያሚ የወረደ አጠያየቅ እየጠየክ ልጆችን የሚያሳቅቅ ነገር እየጠየክ ምን ጠየቅ፣ ማለት አይጠየቅም አሉኝ ምናምን ብለ ማለት፣ ከአግባብ አይደለም። እንደዚህ አይነት ጥያቄ ማቆም አለብክ። እንደ ምን ልታረግ እንደነበረ አይኪያና ኢማጅን። ወይ ትመክራታለህ ወይ ተነስተ ሄደታ ያለ ከሁለት አንዱ ነው። እና የማይጠየቅ ጥያቄ ትጠይቅና ልጆች እንዲሳሳቱ አድርገህ ከዛ በኋላ ትመክራለ። አይደረግም እንደዚህ በጣም ኖር ነው እኔ የተሰማኝም የተናገርኩት ደግሞ መልእክቱ ደግሞ ሌላ መልእክት አለው ብዬ አላምንም። ከዚህ ውጭ ሰው አይባልም። ልጆች እንደዚህ አይነት ጥያቄ አይጠየቁም። ሌትራ አንተ ያልከው ፆታሽን፣ ወይም ደግሞ ዳቦሽን፣ ወይን ራሱ አሳፍርከኝ እኮ አሳይኝ፣ ወይም ማስነኪ በምን አወቅሽ ብለ ማጭ አይሀፍ ነው። አይዲያ እንዴት እንደዚህ አይነት ጥያቄ እየጠየክ እየመጣክ ልጆቹን የሚጠየቅ ጥያቄ አልጠየክም አሉኝ። እንደዚህ አይነት ጥያቄ ልጆች መጠየቃችሁን አቁሙ። ቤተሰቦችም የምታጨበጭቡት ሰዎችም ትንሽ የምታጨበጭቡለት ነገር ወቁ፣ በኋላ ተጠያቂ ነው የምትሆኑት ለልጆቻችሁ ማለት ነው። አይካናር ኢማጅን፣ እቺ ልጅ ስታድግ ምን እንደሚሰማት ከዚህም ሌላ ግን የሚገርመኝ እዛው የመጀመሪያው ቪዲዮ ላይ እንደዚህ ብለን ለቤተሰቦቿ ምክር ወይም ደግሞ ላሳደጓት ለአካባቢዎቿ ሰዎች ምክር ሰጥተሃል፣ ለራሷ ለልጅቷ በጣም የሚገርም ነው። ግን ያው የአንቺን የመሸምደድ ችሎታ በጣም አደንቃለው። ነገር ግን እንደዚህ አይነት ሙዚቃዎች ለሕፃናት ምንም ጥቅም የላቸውም። እንኳን ለሕፃናት ለወጣቱም እየተመረጠ ቢሆን ጥሩ ነው። በሚቀጥለው እና ቤተሰቦቿን ምናምንም ራሱ ለልጅ የሚባልና የማይባል ነገር ተናግሯል። ዞረ መተ የሚያጨበጭቡትን ቤተሰቦቿም እንዴት ተዋትሉም። እንደዚህ አይነት ነገር ሲያደርግ መጀመሪያ ሲሳሳት የትኛው እናት ነች? የሶስት አመት ልጅ የአራት አመት ልጇ ማለት ነው። መቶ እንደዚህ አይነት ጥያቄ ፐብሊክ ላይ ቢጠየቅ ምንም ዝም የምትለው ማን ነው? ዝም የሚለው እኔ በበኩሌ ዝም አልልም ማነሩንም የጠበቀ ስነስርዓቱን የጠበቀ ለልጆች የሚመጥን ነገር የጠበቀ ነገር ብታመጣ ጥሩ ነው። ብዙዎቹን አይቻቸዋለሁ። ለዛ ነው ዝም ብዬ አይደለም የመጣሁት። ፓርትቱን ደግሞ ይዤላችሁ እመጣለሁ። ግን በዚህ ጉዳይ ላይ ደግሞ ለምን ኦርቶዶክስ የኦርቶዶክስ ሃይማኖት የኦርቶዶክስ ክርስቲያን ሃይማኖቶች ደግሞ ለምን ተቀየሙ ብዬ ስል ብዙዎቹን የኦርቶዶክስ ህፃናቶችን አምጥተ ከኦርቶዶክስ ልጆች ጋር አያይዘ ነው ጥያቄ ቅዳሴ መዝሙር ምናምን የምታዘምረው እና ሌላ አምጥተክ እስላሞች አምጥተክ ቁርዓን ምናምን ያስቀረሃው ነገር ምናምን ስታፍ ላይክ ታት የለም። እኔ እንደሚመስለኝ ነው የምልህ። በተረፈ ግን ቪዲዮንም ጠለቅ ብዬ ነው ያየሁት እሸቱ ጋር የሄደ እስልምና የሃይማኖት መሪ ማን? ብዙ ሰው የለም የሃይማኖት መሪ ሆኖ እሸቱ ጋር ሄዶ ኢንተርቪው የሰጠ ሰው ምናምን የለም። ግን የሃይማኖት መሪ ወንጌል አስተማሪ ሆኖ እሸቱ ጋር ሄዶ ያው ቪዲዮ አብሮት የሰራ ሰው ግን አለ። እሸቱ ቀሚስ የለበሰው ሻሽ ያደረገው ምናምን የእስላሞችን ቄሶቹ ከመሄዳቸው በፊት ነው። ከዛ በኋላ ቄሶቹ ናቸው እሸቱ ጋር የሄዱት እንጂ ይህ ነገር አብረው ሰርቆ ልክ ስትካፈሉ መጣላት አይነት ነገር ምናምን ነው የሚመስለው እና እሸቱ መጀመሪያም አቋሙን አሳይቷል ይኖ ብዙ ነገር ላይ ኢንተርቪውን ተመልሳችሁ የሄዳችሁ ማየት ነው የሚሰራውን ስራ በተረፈ ግን እንደዚህ ያስቆጣል ብዬ አላልም አንድ ሰው በሁለት ቢላ ለምን በላ ተብሎ እናንተ መቆጣት ያለባችሁ አይመስለኝም እንደዚህ አይነት ነገር ላይ እግዚአብሔር ነው እንጂ ፈራጅ ሰው ነው ብዬ ስለማላምን ማለት ነው። ግን እሸቱ ባይ ዘ ወይ በዚህ አጋጣሚ ልጆቹን የምጠይቃቸውን ጥያቄ የትምህርት ቤት ማድረግ ምናምን ምናምን ትችላለ። ኢቤስቶችም ደግሞ እባካችሁ የምንጠይቋቸውን ጥያቄ ልጆቹን ምናምን አስተካክሉ። የእናንተም ከዛው አይሻል ነው። አንድ አይነት ነገር ነው የምጠይቋቸው ለዛሬ ይዤላችሁ የቀረብኩት ይሄንን ይመስል ነበር። ሰዓታችሁን ወስዳችሁ ጊዜያችሁን ሰጥታችሁ ስለተከታተላችሁኝ እጅግ ከልብ በጣም አመሰግናለሁ። ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካምና ቅን ቤተሰቦች እጅግ ከልብ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በሚቀጥለው ፕሮግራም አገኛችኋለሁ። ሰላም አሉ። ባይ ባይ